ቤተሰቦቹ በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጸዋል። የውሸት ዜና መሆን አለበት። ትድኔ የራሱ ቁርአን አለ አነብ ምናምን ፈልግ ይቅረብኝናት የሰምቼ በቀርስ በዛው ማድረግ ነው። አዎ በጣም ይስባል ግን በቃ በጣም ተፈታተነኝ ምናምን ነገር ከዛ ትድኔ የራሱ ቁርአን አለ አነብ ምናምን ፈልግ ይቅረብኝና ሰምቼ በቀርስ በዛ በጣም ይስባል ግን በቃ በጣም ተፈታተነኝ ምናምን ነገር ከዛ በቃ ጭራሽ ኧረ ናት ይቅረብን አያስፈልግም። በጣም መንፈሱ ከባድ ነው። አሁን አንድ ስለ ነቢዩ ታሪክ የሚያወራ መጽሐፍ አለና ገዛውኝ ነው ለአነብ ፈልጌ ሳስበው ልተው በዛ ሰምቼ በቀርስ

እኔ በዚህ መንገድ ስላለፍኩ ነው እኮ አለ። ግ ቁርአን አለኝ እግዚአብሔር። ቆይ ላሳ ያቸሁ እንደሁም እኔ በአንዴ በትትን ያልኩት በአንዴ ነው የሰጠሁት የተውኩት ማለት ነው። አሁን ግን ትችዋለው እንዴ? በጣም ያሰቃየኝ እና ከአምስት ሺህ በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጸዋል። የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ወጣቱን ዳኢ ለዲኑ ያበረከተውን አስተዋጽኦ የምስጋናና የምስክር ወረቀትም አበርክቶለታል። ነጃሺ ቲቪም በስልክ ከንጽጽር ዳኢው ከኡስታዝ ሁሴን አህመድ ጋር ቆይታ አድርጓል። ሀያት ከማል አጠናክረዋል።

ከአምስት ሺህ በላይ የሚገመቱ ግለሰቦች በማህበራዊ ሚዲያ የሃይማኖት ንጽጽር መድረክ በንጽጽር ዳኢ ኡስታዝ ሁሴን አህመድ ሁሱ አማካኝነት መግባታቸው ተገለጸ። ኡስታዝ ሁሴን አህመድ በማህበራዊ ሚዲያ መጠሪያው ሁሱ በመባል የሚታወቅ ሲሆን ለዲኑ እያበረከተ ላለው አስተዋጽኦ የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ይህን በጎ ምግባሩን ለማበረታታት የምስክር ወረቀት ማበረከቱን ነጃሺ ቲቪ ለማወቅ ችሏል። ስለሆነም ወንድም ሁሴን አህመድ የተሰማውን ስሜት እንዲገልጽ ከነጃሺ ቲቪ በቀረበለት ጥያቄ መሰ በስልክ መስመራችን ተገኝቶ የተሰማውን ደስታና ለአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የምስጋና መልእክቱን አስተላልፏል። የተሰማኝ ስሜት በጣም ደስ የሚል ነበር። ለዲናቸው ምን ያክል ክብር እንዳላቸው አሳይተኛል። የአፋር ክልል ሰዎች አላ ጊዛቸውን ይክፈላቸው። ነቄ መልቀያ ማድረግ ከዚህ በላይ ከአላ ፊት ደርሱ የበሰኪር ቃሉን እንፈልጋለን። ያለው ትልቁ ፈሱ ነቄ መልቀያማ ከነብያዎች

በሶሻል ሚዲያ ማካሄድ ከጀመረ አምስት አመታት የተቆጠሩ ቢሆንም ባለፉት ሁለት አመታት ግን እጅጉን በርካታ ሰዎች ወደ እስልምና መንገድ እንደተቀላቀሉ ገልጿል። ሶሻል ሚዲያ ከጀመርኩኝ ቲክቶክ ላይ አንድ አምስት አመት ምናምን አካባቢ ያ ነው። ከዚያን ጊዜ ጀምሬ እንዲህ የንግድር ስራዎች እሰራለሁ አልሐምዱሊላህ። እስካሁን ድረስ ከአምስት ሺ የማያንስ ሰዎች እስልምና ተቀብለዋል። በተለይ በሚፊሽ ባለፉት በአመታት ውስጥ በአንድ አመት ሁለት አመት ውስጥ በጣም በርካታ ሰዎች ተቀብለዋል።

ለማስተላለፍ የሁሉም ኡማ ኃላፊነት ቢሆንም በንጽጽር መድረግ ወደ እስልምና በሶሻል ሚዲያ የመጥራት ስራ ለሚመጡ አዳዲስ ሰዎች ጥንቃቄ የተሞላበት አካሄድ እንደሚያስፈልግና ቀድሞ በርካታ ሀይማኖታዊ እውቀቶች ላይ ራስን ማደርጀት እንደሚያስፈልግ በአጽኖት ገልጿል። ይህ ነገር የሁላችንም ኃላፊነትና ነው። እንግዲህ ከዚህ በኋላ ላ አደስ ለዝና

ይህን የነቢያትን አረፍትና ነቢያቶች ይህን ዲን ለማስተላለፍ ብዙ ለፍተዋል፣ ደክመዋል፣ አጥንታቸው ተሰብሯል፣ ደማቸው ፈስዋል፣ ከሀገራቸው ተሰደዋል፣ ሕይወታቸውን እስከ ማጣፍም ደርሰዋል። እዚህ ሁሉ መስዋዕት ከከፈሉ ያ ደግሞ

በመጨረሻም ዳኢ ሁሴን አህመድ ባስተላለፈው መልእክት ላይ በአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የተጀመረው ይህን በጎ ስራ የሚሰሩ ሰዎችን የማበረታታት ተግባር ተጠናክሮ ቢቀጥል በርካቶች ለዲን ያላቸውን እውቀት የሰፋ ለማድረግ እንዲጥሩና ወደ ንጽጽር መድረክ እየተቀላቀሉ ለሌሎች የሂዳያ ሰበብ ለመሆን እንዲሰሩም ጭምር የማንቂያ ደውል እንደሚሆን በነጃሺ ቲቪ በኩል መልእክቱን አስተላልፏል። አሁን ለፍስ ቅዱስ አዶ ይሄ የውሸት ዜና መሆን አለበት። እስልምና ጉዳዮች ከፍተኛ ምክር ቤት ወጣቱ ከአምስት ሺህ በላይ ግለሰቦች በወጣቱ ወጣ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሀይማኖት የነጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ወጣቱ ወጣ ያድዋል አስተዋጽኦ የምስጋና እና የምስክር ወረቀትም አበርክቶላታል። አጋጣሚ ስገብት ዜና መጣልኝና፣ ምንድን ነው ብዬ ዜናውን ሳዳምት አምስት ሺ ህዝብ ስምአም ወልፍስ ቅዱስ አዶ እሺ እሺ እሺ፣ ቆያሴ ነው። አምስት ሺህ ህዝብ፣ አምስት ሺህ ህዝብ ማለት እንግዲህ አምስት ሺህም ክርስቲያን ናቸው። አምስት ሺህ ክርስቲያን የሰለመው በማን ምክንያት? በሆሱ ምክንያት። እኔ አላምንም። ይሄ የውሸት ዜና መሆን አለበት። እውነታቸውን ነው ግን ያምሻል እንዴ? እኔ ምን ያመኛል? ይሄ ዜና እኮ ነው፣ ዜና ላይ ወጥቶ እኮ ነው እየሰማሁ ያለሁት። እንደኔ ይህን ያህል ወጣወጥ እነሱ ናቸው እኮ በማህበራዊ ገጻቸው ያስተላለፉት። አምስት ሺህ እውነታቸውን ነው ግን እስማምን። አምስት ሺህ እስማም እንዲ ህዝቡን ህዝቡን ጨርሰውታል እኮ አረ መቅድናት ውሸት የሚባል ነገር የለም። አንዳንድ እየተባለ እኮ ህዝቡ ያልቃል። ትገልጃለሽ እንዴ አንዳንድ እየተባለ እኮ ነው እንደዚህ የሚበዛው። አንዳንድ እየተባለ ይሄ ውሸት ነው። ታይ ይሄ ድራማ ነው ስንል፣ አንድ አንድ እየተባለ እኮ ነው የሚጠራቀመው። ዜና ኩሶ አምስት ሺህ ሰው አሰለመ ተባለ። እውነት ነው ውሸት ሆነ፣ እኔ እኔ አላምንም። ወደፊት ግለሰቦቹ በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጸዋል። የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ወጣቱን ዳኢ ለዲኑ ያበረከተውን አስተዋጽኦ የምስጋናና የምስክር ወረቀትም አበርክቶለታል። ይህን ሰምቼ እኮ ነው ቲክቶክ ለአለፍ አለፈስል ታዳምጭ የሆነው እንጂ ሰላም እንዴት ነው? ዳጣነኛ አልሐምዱሊላ ሰላም ነሽ አለሁ። እግዚአብሔር ይመስገን። አንቺ ግን ወይ በጣም ይቅርታ ይቅርታ። አሁን እኮ ህመም ስለገባ ነው፣ ለዛ ነው ነው ሰዎች ግን እየሰለሙ እንደሆነ እንስማማለን። አዎ ያኔ ሊኖሩ ይችላሉ። የሚሰልሙ ሊኖሩ ይችላሉ። ግን አብዛኞቹ ተመላሽ ናቸው። ነ ያሲ ነው። አብዛኞቹ አሁን ሳለምቴነ የሚሉት ተመላሽ ናቸው ማለት ተመላሽ ናቸው። ያው ብዙ ጊዜ እንደምን ያሆነ ሚዲያ ላይ እንደዚህ ሳለምን ምናምን ይላሉ። በማግስቱ ተመለስን ይላሉ ምናምን ምናምን ነገር ነው። ይሄ ሁላ ህዝብ ደግሞ ሄደ ያልመሰለኝ መሰለኝ። ምን እንጃ ቲክቶክ ይህን ያህል ተፅዕኖ አለው እንዴ? ይሄ ሁላ ህዝብ እንትን የማለት ሀይል አለ። አንዳንድ ጊዜ እኮ አምስት ሺህ ምናምን ልጆች ላይቡን ይከታተሉታል። አንዴ አንዴ ቁጭ ብለው ማለት ነው። እና አምስት ሺህ ክርስቲያን ነው እንዴ ሙስሊሙ ምን ሙስሊሞች ነው? አይ እኔ እኔ ቁጥሩ ማንቆጠረ ምን ያህል ሰለመ፣ ይሄ ቁጥሩን መረጃ የለኝም። ምሳሌ ቢሰል ትልቅ ትልቅ ነገር ነው። ያ ሰው ነፍሱን አዳነ ብለን እንደምናምነው አንድ ሰው ሰለመና አምስት ሺ ሰለው ሰለመ፣ የቁጥር መብዛትና ማነስ ሳይሆን ሰዎች ግን፣ እውነቱ ለእኔ የተመቸኝ ይሄ ነው። ከነበርኩበት ወደዚህ ስመጣ ስመለስ ተመችቶኛል ብሎ ሰው ከመረጠ ያንን በቃ እነ ሰው ምንም ችግር የለውም። ችግሩ ምን መሰለሽ ካለ? ለምሳሌ አንድ ሰው ሰለመ ሲባል ለምሳሌ ከእስልምና በፊት እስልምና ለምሳሌ እስኪ ፕራክቲካል በሆኑ ነገሮች ላይ ለምሳሌ ወለድና አራጣ የሚባል ነገር ታውቂያለሽ አይደለም? እስልምና አሁን በወለድ ማበደር ሆነ መበደርን ይከለክላል። አንቺ አሁን ሀብታም ሆነሽ ለአንድ ሙስሊም ለኔ ቤት ደሃ እኔ ገንዘብ ከአንቺ መበደር ብፈልግ ገንዘብሽን ስታበድሪ አራጣ ወይም ወለድ አትወስድም፣ በወለድ አታበድሪኝም ለኔ እኔም ደግሞ ሀብታም ብሆን አንቺ መቶ ሺህ ብር አበድረሽ መቶ ሀያ ሺህ ብር አድርገሽ እንድትሰጪኝ ብዬ አንቺ ላይ መስፈርት ማስቀመጥ አይቻልም። በእስልምና አበዳሪም ተበዳሪም ወለድ መውሰድ አይቻልም፣ ክልክል ነው። ሙስሊም ያልሆነ ሰው ግን በወለድ ቢበደርም ሀብታም ስለሆንሽ በወለድ ብታበድሪ እና ያን ወለዱን ብትቀበይ ምንም ችግር የለውም ብሎ የሚል ሰው ይህንን ነገር አለ። በቃ ይቅረብኝ ይሄ ኃጢአት ነው ብሎ መተው ጥሩ ነገር አይደለም። ሲጠጣ የነበረ ሰው፣ አምሽቶ ሲገባ የነበረ ሰው፣ ሲሰክር የነበረ ሰው፣ ለነገሮች ግድ የለሽ የነበረው ሰው ካሁን በኋላ መጠጥ ምን ያደርግልኛል? መስከር ምን ያደርግልኛል? አምሽቶ መግባት ምን ያደርግልኛል? ብሎ ከጭፈራ ቤት ወደ ቤት ሲመለስ የነበረ ሰው አይ ካሁን በኋላ ይህን እነዚህ ነገሮች ሁሉ እኔ ለጤናም ለቤተሰቤም አይጠቅሙኝም ስለዚህ ስላመንኩን እምነቱ ስለገባኝ ይህን ነገር አላደርግም ብሎ ቢከለከል መልካም ነገር አይደለም። ለምሳሌ ከጋብቻ በፊት ወሲብ በጓደኛና በትምህርት ቤት በዩኒቨርሲቲ እምነቱ ይከለከላል። እምነቱ እየከለከለ ሰዎች ግን በድርጊቱ ሲሳተፉ እናያለን አይደል? ያለ ጋብቻ ልጅ ሲወለድ አይተናናቅም፣ ሰዎች ት የግለሰቦች ሀትት ነገር ግን እምነቱ እየከለከላቸው በዚህ ነገር ግን የሚሳተፉና በግድ የለሽነት ህይወታቸው መዘላናነት የሚኖሩ አሉ አይደል? እ ይህንን ነገር ለአንድ ሃይማኖት ብቻ